ሲሆን የሚሰማ ሰው ከኔ ጋር ከዚህ በኋላ መስራት አትፈልግም። እኔ ሰንኩት እንደ ንሰ ከዚህ በኋላ አብረ መስራት አንችልም። ዛሬ ለመጨረሻ ጊዜ ነው ቪዲዮ ይዘን የቀረብ ነው አንቺ ቤት እና ለአንዴና ለመጨረሻ ጊዜ ከዚህ በኋላ እኔ ስምረት ሄኖክ ሚኪ አንድ ላይ አንመጣም፣ ልናቆም አስበናል። ሰላም ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ጠፍተናል እንዴ? በየቀኑ እየመጣን ነው። እየሰለቸናችሁ ነው መሰለኝ። እና እየሰለቸናችሁም ከሆነ ሀሳብ አስተያየታችሁን ስጡን። ከሰለቸናችሁ እንድንጠፋ ፍላጎት ካላችሁና አንሰለቻችሁም ብዬ ነው የማስበው። እኛም ለዛ ነው በየቀኑ እየመጣ ነው ያለ ነው እንዳንጠፋ ያው፣ ስንጠፋ ልንናፈቅ እንችላለን። እንጥፋ እንዴ? እኛ እኛ እኛ ይናፍቁናል? ኧረ፣ ምናልባት እነሱ እንድንናፍቃቸው ጓደኛ ማ ፍጹም ፍጹሜ በመመሳጠር ተመሳጥሮ ከባድ የሆነ ስም ማጥፋት አሻጥር አድርጎ ልክን የስተኛ ጠብቆ ምናል ረፍ አይቶ ወርቄን ያስበላ አይቶ ጓአሁ ነው። እራሱ በገዛ ፍቃዱ ነው የሰጠው። ደግሞ እሺ። እና እንዴት ናችሁ? እኛ በጣም ደህና ነን አለን። እግዚአብሔር ይመስገን፣ ተመችቶናል፣ ወፍረናል። የመስቀል ክትፎ እየበላን ነበረ። እኔ ክትፎ አልወድም፣ ግን ያልበላውም አልወፈርኩም። ፍፄ ነው የወፈረው። እኔ ክትፎ አልወድም። እሺ፣ እኔ በአየር ቃሉ በቃሉ ክትፎ ፍፄ ግን ጎመን ክትፎ እየበላን ነበረ። በጣም ብዙ አይገባማ እሻ ለምድ ነው ዝም የምትለው? ለምድ ነው ማታወ? ታፍራችኋለ? እንደ ቤተሰቦች አይደለም። ትንሽ ደብሮኛል ነገር እኔም አሁን እኔ ቶሎ ማልገባው ለዛ ነው። ቶሎ ከገባን ነገሩ ምርር ይልና ሌላ ነገር እንዳያስቡ፣ በመጀመሪያ ሰላምታችንን አቅርበን ሰላም ብለናቸው ተጫወተን ከቤተሰቦቻችን ጋር ከዛ ትንሽ ቆየት ብለን ወደ ቁም ነገሩ እንሄዳለን ብዬ ነው ለዛ ነው። ነገሩ ይደብራል ሊደብርም ግን እኛም ያው አማራጭ ስለሌለን ነው ዛሬ የመጣ ነው። ምንም አማራጭ የለንም። ምንም ማድረግ አንችልም። ብዙ ጊዜ ልናስተካክል ሞክረናል እና የብዙ የብዙ ሰውም ፍላጎት ነው መሰለኝ ዛሬ እኔና ሄኖጋ የመጣው አይደል ብዙ ሰውም የሚፈልገው ነገር ነው። ደግሞ ሌላ ሌላ ነገር ሲመጣ ደግሞ ምንም ነገር መቅረት ካለበት መቅረት አለበት። እኛም ብዙ ነገር ችለን ነበረ። እስካሁን የብዙ ሰዎችን የሆነ ነገርም ችለን ነበር። ከዛ ደግሞ ከራሱ ደግሞ ከሰውዬው ከልጅቷ ደግሞ እንደዚህ አይነት ነገር ደግሞ ሲመጣ ይከብዳል። በቃ መተውና መሻሽ ይሻላል፣ ከመጣላት ከመደባደብ፣ ወይ ከመሰዳደብ፣ ከመናናት። ባይሆን እኔ ደስ ላይ ነበረ እንዲህ ባይቀጥል፣ እንደዚህ አይነት ነገር መሀላችን ላይ ባይፈጠር። አሪፍ ነበረን፣ አሪፍ ላይ ነበረን፣ በጣም ጥሩ ላይ ነበረን። አሪፍ አሪፍ ስራዎችን አብረን እየሰራን ነበረ። ደስ የሚልም ጊዜ አብረን እያሳለፍን ነበረ እና ጓደኝነት ደስ ይላል። እንዲህ በዛ ብለህ ደግሞ ቪዲዮ ስትሰራ ምናምን የሆነ ደስ ይላል። ጨዋታም አታጣም፣ የተለያዩ ነገሮች ሀሳብም ይመጣሉ እና በጣም ደስ ይል ነበረ። ግን ደግሞ አሁን እኛ ፈልገን ነው ሳይሆን አንዳንድ እኛ ላይ የማይሆን ነገር እየመጣብን ስለሆነ ያንን ነገር ደግሞ ሌላ ችግር ከሚያመጣ እኛ ጋም ሌላ ነገር መስሎ ከሚታይ መቅረት ያለበትን ነገር ማስቀረት ይቻላል እና ቀላል ነገር ነው። ምናልባት ሌሎቻችሁ አንዳንድ ሰዎች አካብዳችሁት ሊሆን ይችላል። ይቻላል እኛ አሁን ስለተባልን ስለተደጋገመ ነው። አሁንም እኔ እንደዚህ አይነት ውሳኔ ላይ እንድደርስ ያደረገኝና ከዚህ በኋላ ምናልባት አንድ ላይ ላታዩን ትችላላችሁ። ያው ምን ማድረግ እንዳለብን አላቅም ብቻ ለእኛ አሪፍ ነበረ፣ ግን ደግሞ የሰው ፍላጎት እንደዚህ አይደለም። እኛ ሰው የሚፈልገውን ነገር እናድርግ ብለን ነበረ፣ ግን ደግሞ ሰው አቀባበሉ ሌላ ነው እና ምን ነው ዝም አልክ በቃ ይደብራል። እኛም ወደ እናንተ የመጣ ነው አንድ ይህንን ነገር ግልጽ ለማድረግ ነው። አንተም ከዚህ በኋላ ስንትን ስንል ምናምን ነገሮችን ስታዩ በቪዲዮ ያልቀጠለ ነገርን ስታዩ ለምን ለምን እንደዚህ ሆነ ምናምን የምትሉ ጥቂት እኛ የምትወዱ እንዳላችሁ እናውቃለን እና እናንተን እንዳይደብራችሁ ነው። በቃ በግልጽ መናገር ስላለብን ምክንያቱም አንዳንድ ሁኔታዎች እኛ ወንድ ልጆች ነን። እኔም ፍፁም እና የትኛውም ደግሞ ወንድ ልጅ በክብሩ አይደራደር። ምንም ነገር ሊቀር ይችላል። ምንም ነገርም ለክብር ሲባል ይታጣል። ሰው ክብሩን ነው መጠበቅም ያለበትም እና በቃ እኛ የሁሉም እናወራ ታውቋታላችሁ፣ ስለ ስምሪ ነው። ስምሪ ካሁን በኋላ ከእሷ ጋር መቀጠል አንችልም፣ እኔም ፍፄም። አንዳንድ ሰዎች ደስ እንደሚላችሁ እርግጠኛ ነኝ፣ አንዳንዶቻችሁ እንደሚከፋችሁ። ለሚከፋችሁ በጣም ይቅርታ። ትንሽ አንዳንድ ያስቸገረን ባህሪ ስላላት ነው፣ ለዛ ነው እኛ ታላላቅ ታናሻችና ታላላቅ ወንድሞች ሆነን እናስብላት ነበር። አሁንም አናስብላት ምናምን ሳይሆን ለእሷ በማሰብ ነው ከጎኗ የምንርቀው። ምክንያቱም ከዚህ ካለፈ ጥላቻን ነው ምንም ማዘዘው። ስለዚህ ቢቀርብን ይሻላል። ፍፄ እኔ ከዚህ በላይ ባላወራ ደስ ይለኛል። በቃ ስለደበረኝ አንተ በቃ የግድ በቪዲዮ መሰራት ስላለበት ነው ስላልከኝ ነው ምናልባት ይህን ቪዲዮም እንድንሰራ ያደረግኩት ነገ ከነጎዲያ ሌላ ሌላ ነገር ስናደርግ ምናልባት ሌላ ነገር እንዳታስቡ በማለት ነው፣ ዛሬ ቪዲዮ የሰራ ነው። ስምሪንም ጠርተናታል። ስምሪንም ጠርተን ያለውን ነገር በግልጽ እንነግራታለን። ያው ይደብራታል፣ እሷም እኛም፣ እኔም ደብሮኛል። አሁን በጣም የመጨረሻ ነው የሚደብረው ጥሩ አይደለም ለኛ። አሪፍ ነበረ አሪፍ ጊዜ እያሳለፍን ነበረ በጣም ደስ የሚሉ ጊዜዎችን አብረን እያሳለፍን ነበር ምናልባት በቪዲዮ የምታዩትን ብቻ ላይሆን ይችላል ያው የተለያየ ነገር አብረን ስናደርግ ነበረ ብቻ ግን ምንም ማድረግ አልችልም ከዚህ በላይ አብረን መሆን አንችልም ነገሮች ወደ ሌላ ነገር ሊቀየሩ ይችላሉ እኛ ያላሰብነውን ነገር የሚያስቡ ብዙ ሰዎች አሉና ያንን ነገር ደግሞ መቀየር የምንችለው እኛው ራሳችን ነን። ትንሽ ከተነገረ ሊገባን ይገባል። እና ደግሞ ተነገረን፣ ገባን። ማቆም ያለብንን ነገር ቶሎ ሌላ ነገር ሌላ ችግር ይዞ ሳይመጣ ማቆም አለብን። እኛም ያው ዛሬ ወስነን ቆርጠናል። ሰምሪን ጠርተናታል። ይሄንን ነው የምንነግራት። ምን እንደምትል አናቅም። ለሷም ጥሩ አይደለም፣ መጥፎ አጋጣሚ ነው። ብቻ ችግር የለውም። ሰምሪ ስትመጣ ያለውን ነገር ከሷ ጋር እናወራለን። እንዳትለዩን

ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ስምሪዬ ግን ዛሬ ስምሪ ወይዬ ይቅርታ፣ ግን ዛሬ በማይሆን ቪዲዮ ነው የጠራንሽ። ምን ብቻ አላቅም ይደብርሻል ብዬ ነው ማስበው። እኔም ይሄንን ነገር ሳስብ ደብሮኛል። በጣም መጥፎ ስሜት ውስጥ ሆኜ ነው እንድወስንም ያደረገኝ። እና ሄኒ ጋርም አይሆንም አይሆን አንዳንድ ነገሮች እየደረሱት ነበር ነው እና ያንን ነገር ደግሞ መፍታት አለብን አይደል? ችግር ችግር እስከሆነ ድረስ ካልተፈታ ሌላ ነገር ይዞ ይመጣልና፣ ንገሩኝና ችግሩን አንድ ላይ እንፈታዋለን። አንቺም ብትፈቺ የተሻለ ነው አንቺ ላይ ሌላ ችግር ይዞ ከሚመጣ እናንተ ጋር ችግር ኦኬ የእኔ ነው ችግሩ የእናንተ ነው አይ የሁላችንም ችግር ነው ነገሩ ቢስተካከል አሪፍ ነበር ያለው ችግራችን ደግሞ አንድ ላይ መፍታት እንችላለን እኛ ኮው ምን እች ሰዎች ነው ብዬ ነው የማስበው እና በመጀመሪያ ግን በጣም ይቅርታ ለቤተሰቦችም ተናግረናል ተናግረናል በመጀመሪያ ይሄ የኛ ብቻ ፍላጎት አይደለም የኛ የኛ ፍላጎት ፈጽሞ የለበትም ግን እኛ ስለፈለግን ብቻ የማይሆን ነገር ስለሆነ ነው። ምንድነው ውሳኔ ላይ እየደረስ ነው ስተ ነው ምን ነው ምን ነው የሆነ ነገሩን ግልጽ አድርጉት። ቅላት በቃ ፍፄ፣ እኛ በቃ ስ ካሁን በኋላ ከአንቺ ጋር ምንም ነገር ልናቆም አስበናል። ፕራንክ ልታረቢ ፈልጋቸው አይ ቀልድ አደለም። የእውነት ግን እኮ እንደዚህ አይነት ቀልድ አይቀለድም። ሲጀምር እኛ አንድ ላይ ነው የሚያምርብን፣ ሁሌም አንድ ላይ ነን። ምንድን ነው የምትሆኑት? ችግር ካለ እኮ እንደዚህ እንደዚህ ነው የሆነ ነገር እናስተካክል ብትሉኝ እኔ አስተካክላለሁ። እኔ ጋር ጥፋት አንቺ ጋር አደለም ማጥፋቱ። ግን ደግሞ እኛ ሌላ ችግር ውስጥ እየገባ ነው እና የእኛን አንድነት የማይፈልግ ሰው አለ የኛን አንድነት ሰው የማይፈልግ እኮ ይኖራል። እኛ አንድ ሆነን በዋልበት ሰዓት ሌላ የማይፈልግ ሰዎች ይኖራሉ። እኛ ስለ ሌላው ሰዎች እኮ አይደለም የምንኖረው፣ ስለ ራሳችን አይደለም የምንኖረው። ሁላችንም ተስማምተን አንድ ላይ እስከሆን ድረስ ስለሌለኛው ሰዎች እኛ ስለ ሌላ ሰው የምናስብበት በዚህ ሰዓት አይደለም። አሁን እኛም እሱን ሳናስብ ቀርተን አይደለም፣ ግን ደግሞ እኛ ላይ ሌላ ነገር የሚመጣ ነገር አለ። አንቺ ላይም ሌላ ነገር እንዲመጣ አንፈልግም። እናስብልሻለን፣ እንጨነቅልሻለን እና ደግሞ እያሰብንልሽ እየተጨነቅልልሽ ይሄንን ውሳኔ እንድንወስን ተገደናል። ዛሬ ለመጨረሻ ጊዜ ነው ቪዲዮ ይዘን የቀረብነው ነው አንቺ ቤት እና ለአንዴና ለመጨረሻ ጊዜ ከዚህ በኋላ እኔ ስምረት፣ ሄኖክ፣ ሚኪ አንድ ላይ አንመጣም። ይሄ የኛ ውሳኔ ነው። ደብሮናል። በጣም ይደብራል። ግን ደግሞ ይሄ ውሳኔያችን ነው። እሺ እኔ አሁን ከእናንተ ጋር እንዳለን ያደረኩት ነገር ካለ ፍጹም ማለት የተፈጠረ የማላቀው ማላቀው ነገር አለ። ሌላ አንድ ላይ እየዋለን ነው አይደል? አንድ ላይ እግዚአብሔር ደስ የሚል ጊዜ እያሳለፍን ነው። እስካሁን እስካላችሁበት ድረስ ሰዓት አብረን ነው እኩል የመጣ ነው። አብረን ጊዜ እያሳለፍን ነው። ምንድነው? እኔ የማላቀው የተፈጠረው ነገር ምንድን ነው? አይ ያው ሰው ፍላጎት የለውም ካንቺ ጋር ሌላ ነገር እንዳለን እያሰቡ ነውና ያ ነገር ደግሞ ማንም ሰው ላይ እንዲፈጠር አንፈልግም አንቺን ብትሆኚ በቃ መወሰን አለብሽ ይሄ ነገር ላንቺ የሚጠቅምሽ ነገር ነውና መወሰን ብትሽና ይሄ ነው ካወራ ለምን ነው ዝም የምትለው እሱ ብቻ ነው እያወራ ያለው ነገሩ እሱ ጋር ብቻ ነው ያለው ወይስ አይ ማውራት አልፈልግም እኔ ምንም በቃ ቪዲዮ የሚያዝ ነው ካሁን በኋላ አብሮ ካላዩን ለሌላ ነገር ግር እንዳይላቸው የሚወዱን ሰው እኔ ስለ ቪዲዮ አልጠየኩም። ችግር የለውም እሺ። ይሄ ጫና ችግር የለውም እሺ። ማለት አንቺ ማስቀየም አንፈልገም በቃ አሁንም እኮ እያስቀየማችኝ ነው ወይስ አይደለም? በቃ አሁን በኋላ በቃ አብረን ባንገናኝም ቪዲዮ ባንሰራም ደስ ይለኛል ማለት እና ለምን አታደርጉልኝ? ሌላ ምክንያት ካለ እናወራለን እኮ። ሌላ ምክንያታችሁ ካለ ንገሩኝ። እኔ ምን አጥፍቼ ነው? ምናልባት አጥፍቼም ከሆነ ይቅርታው። ማለት በእኔ ምክንያት ግራጋባችኝ ለሁላችንም ቪዲዮ ሲነገር ነው ሌላ ሰው ቪዲዮ ከኔ ጋር ከዚህ በኋላ አብረን መስራት አንችልም። ደስ የሚል ጊዜ ነበር እያሳለፍን የነበረው፣ በጣም አሪፍ ጊዜ እና በጣም ደስ የምትይ ልጅ ነበር። ለእኛ የምታስቢ ለእኛ የምትጨነቂ ሴት ነሽ እና ደስተኛ ነበርን ከአንቺ ጋር። ወይም ደግሞ አንዳንድ ነገሮች አብረን እንድንሆን አላደረጉንም እና ምንም ማድረግ አንችልም። በጣም ይቅርታ ነው። ስለዚህ ከጨረሳችሁ ችግር የለውም። ታዝኛ አይደለም። በቃ ግልጹን እንንገር ዝም ብለን ከምንጠፋብሽ ግልጹን እንንገርሽ ብለ ግልጹን መናገራችሁ በቂ ነው ለእኔ። ምክንያቱም እንደዚህ እንደዚህ ብላችሁ ሳት ነግሩኝ አለመራቃችሁ አመሰግናለሁ። ብዙ ሰዎች ሳይናገሩ የሚርቋሉ እና ብቻ አመሰግናለሁ። ለስካሁንም ጊዜ አጥፍቼም ከነበር በጣም ይቅርታ። በቃ ከዚህ በኋላ አብራችን መቀጠል ደግሞ የማትፈልግ ከሆነ አብሬያችሁ መቆም ያለብኝ ሰው አይመስለኝም። በዚህ ሰዓት እንደዛ መሰለኝ ያሰባችሁ ያላችሁት። ስለዚህ በቃ ብቻ እና ስምሪ አይደብርሽ ማለት፣ እኔን ያልተረዳችሁኝ ነገር ምንድን ነው ታውቃላችሁ? እኔ ከአጠጋቢ ጋር ያላችሁት እናንተ ናችሁ እናንተ ናችሁ ወንድምችኝ። ማለት በየቦታው እኔ እንኳን ሳወራ በኮንፊደንስ እነሱ አሉኝ ብዬ ነው ማወሩ አይደል እኔ እንደ እውነቱ ከሆነ ጓደኛ የለኝም። ጓደኞቼ እናንተ ናችሁ አይደል ጓደኞቼና ሀይሚ ሀይሚ ጓደኛ አይደለች ምህቴ ነች። እናንተም ጓደኞቼ ሳትሆኑ ወንድሜ ናችሁ አይደል ማለት እኔ እንደ ራሴ እኔ ሰውን ስቀርብ እንደ ራሴ ነው የማስበው። ሁላችሁም ደግሞ እንደ እኔ ትሆናላችሁ ብዬ ስላሰብኩ ነው አይደለ። ሁሌ የሆነበት ቦታ እንኳን ብሆን ቀድሜ ከእናንተ ጋር ለመሆን የምገኘው እናንተን አክብሬ ለእናንተ የሆነ ብቻ ለእናንተ ቦታ ቢኖረኝ ነው አይደለም፣ እንደዚህ ቶሎ ብዬ እንኳን መመጣ። ስራ እንኳን ቢኖርብኝ ቤት ለቅቄ ነው እናንተ ጋር መመጣ። ምክንያቱም እናንተ እኔ እንደ ራሴ ስላሰብኳችሁ ነው፣ ያልተረዳችሁት። እዚህ ጋር ብዙ ነገራቶች ይኖራሉ። ምናልባት አሁን ከሌላ ሰው የሆነ ነገር ሰምታችሁ ከሆነ ያንን ነገር እንፍታው። አይ አንፈታውም፣ ማውራት አንፈልግም፣ ካንቺ ጋ መሆን አንፈልግም ከሆነ እሺ፣ እግዚአብሔር ይስጥልኝ። እስካሁን ላደረጋችሁልኝ ነገራቶች በጣም አመሰግናለሁ። ግን እኔ ከናንተ ሌላ ሰው የለኝም። ማለት እኔ ከናንተ ጋር ሆኜ ነው ቶሎ ቶሎ እንኳን ቪዲዮ መስራት የጀመርኩት። እንደ እውነቱ ለመናገር ማለት ነው ከናንተ ጋር ስለሆንኩ ነው በርትቼ እየሰራውም ያለሁት ማለት እኔ አንደኛ ነገር ብሮኬና የሚቻናሉን ከፍት የሰጡኝ ሰርቼ እነሱ ብዙ ነገራቶችን ከኔ ጠብቀው ሊሆን ይችላል፣ ግን እነሱ የጠበቁትን ነገር እያደረግኩኝ ላይሆን ይችላለሁ። እናንተ ጋር ደግሞ አሁን እንደዚህ ተግባብቼ እንኳን ከእናንተ ጋር አሪፍ የጓደኝነት ጊዜ እያሳለፍኩ ያለሁት እኔ ለእናንተ ቦታ ስላለኝ ነው። እንደ ጓደኛ ወይም እንደ ባዳ እያያችኝ ከሆነ አላቅም። ብቻ እግዚአብሔርን ብታስቡበት ጥሩ ነው ማለት አይ እንደዚህ መለያየት ማለት እስከ እናንተ አውርታችሁበት ከሆነ ችግር የለውም። የኔ አንድ ወሬ ምንም ነገር አይሰራላችሁም። ግን ብቻ አላቅም፣ ሌላ ነገር ላወራችሁ አልችልም። እኔ ሆድ እየባሰኝ ነው እና ማልቀስም ፊትለፊት ላይ አልፈልግም። ስሜቴንም በጣም ለመቆጣጠር እየፈለግኩ ነው። ግን እግዚአብሔርም መጀመሪያ ላይ ብንነጋገር ደስ ይለኝ ነበር። አይ ፍላጎታችን ደግሞ ይሄ ነው ከሆነ ብቻ አላቅም። በቃ ቻው።